ጄኔራል ደስታ አብቼ በቅርቡ ሙሉ የጄኔራል ማዕረግ ማግኘታቸውን አስመልክቶ በከንባታ ዞን ደማቅና ህዝባዊ የጀግና አቀባበል አድርጎላቸዋል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በየተሰማሩበት መስክ ሁሉ ህዝብንና ሀገርን በትጋት ማገልገል ያስከብራል፣ ይህን ክብር የሚወዷትን ሀገር በማገልገል የተጎናጸፉትን ጄኔራል ደስታ አብቼን እንኳን ደስ ያሎት ብለዋል። በየተሰማሩበት መስክ ህዝብና ሀገር ማገልገል ያስከብራል ያሾማል፣ ከፍ ላለ ደረጃ ያደርሳል፣ ትውልድ ተሻጋሪ የሆነ የታሪክ ባለቤት ያደርጋል። የዛሬው እንግዳ ወንድማችን ክቡር ጄኔራል ደስታ አብቼ ገና በለጋ ዕድሜያቸው የሀገርና የህዝብ አገልጋይ ለመሆን በመስኩ ሲቀላቀሉ የገባቸው ምስጢር ነበር። ይህም ቆራጥ የውሳኔ ሰው መሆን ደፋር መሆን ጀግና መሆን በተሰማሩበት በትጋት እና በታማኝነት ማገልገል ለትልቅ ምዕራፍ ማድረስ እንደሚችል በሚገባ ተረድተውት ነበር። ይህንን ነው በተግባር ያስመሰከሩት። ጄኔራል ደስታ አብቼ ገና በልጅነታቸው ጀምረው በቁርጠኝነትና በድፍረት እንዲሁም በጀግንነት እጅግ አርካሚና ውስብስብ ምዕራፎችን በማለፍ በሀገር ደረጃ በጣም ውስን ግለሰቦች የሚቀናጁትን ክብር ደርሰዋል ነው ያሉት። የከንባታ ዞን ዋና አስተዳዳሪ አቶ አረጋሸቱ እንዲህ አይነት ድልና ማዕረግ በርካታ ፈታኝና ውስብስብ ችግሮችን በማለፍ በሀገር ደረጃ ከአስር ባለራዕይ ኮከብ ማዕረግ መጎናጸፍ ከቻሉ ጄኔራሎች መካከል በመሆኑ እንኳን ደስ ያሉት ብለዋል። ክቡር ጄኔራል ደስታ አብቼ ለሚወዷት እና ተገሮ እና ለህዝቦቿም የከፈሉት የደም፣ የላብ፣ የእውቀትና የጀግንነት ዋጋ ተደምሮ ሙሉ ጄኔራል ሆነው በመሾሞ በጀግንነት ያገለግሉት፣ መላው የኢትዮጵያ ህዝብ ብሎም የተወለዱበት የከምባታ ህዝብ ደስታና ኩራት ተሰምቷቸዋልና፣ እንኳን ደስ ያለዎት፣ እንኳን ደስ ያለን! የድርብ ደስታ የጣምራ ድል እና የሁለንትና ስኬት ባለቤት የሆናችሁ ውድ የጄኔራል ደስታ ቤተሰቦች እንዲሁም የዚህ ደስታ ተካፋይ ለመሆን በዚህ መልኩ የተሰበሰባችሁ በሙሉ፣ እንዲህ አይነት ክብር፣ እንዲህ አይነት ከፍ ያለ ማድረግ በቀላሉ የማይደረስበት ከበርካታ ልፋትና ጥረት ብዙ መስዋዕትነትን የሚጠይቁ ፈታኝ ምዕራፎችን በጽናትና በኢትዮጵያዊ ጀግንነት በማለፍ ሊገኝ የሚችል በጣት የሚቆጠሩ ሰዎች ብቻ ሊጎናጸፉት የሚችሉት ድል ነው። ባለ አራት ኮከብ ማዕረግ ደረጃ የደረሱ አስር የሀገራችን ጄኔራሎች መካከል አንዱ በመሆኑ በድጋሚ እንኳን ደስ ያለውት ማለት ፈልጋለሁ። የለውጡ መንግስት ከመጣ ወዲህ የሀገር መከላከያ ሰራዊት ተቋምን ኢትዮጵያን በሚመጥን መልኩ ገለልተኛና አካታች የሆነ እንዲሁም ብቃትን መሰረት ያደረገ ሪፎርም በዋናነት የመሩት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በተፈተነችበት ወቅት በዘመናዊ በውትድርና ቴክኖሎጂ የታገዘ የመከላከያ ተቋም እንዲገነባ በማድረጋቸው ምስጋና አቅርበዋል። እጅግ ለምንወዳቸውና ለምናከብራቸው የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ያለኝን አድናቆትና ምስጋና የመግለጽ ፈልጋለሁ። እርሳቸው የመሩት ሪፎርም ኢትዮጵያ በተፈተነችባቸው ወቅቶች በብቃት ያሻገረው ኢትዮጵያዊ ተቋምን በሰው ኃይል የውትድርና ስልጠና ወስዶ በስነ ልቦናና በቴክኒክ ብቁ በሆነ የሰው ኃይል በዘመናዊ የውትድርና ቴክኖሎጂ በደረጃ ተቋማዊ አሰራር በሁሉም አውደ ግንባሮች ማለትም በየብስ፣ በአየር፣ በባህርና በሳይበር አውደ ግንባሮች የዛሬን ብቻ ሳይሆን የነገዋን ኢትዮጵያ የሚመጥን ተቋሙ ነው እንዲገነባ በልዩ ትኩረት እየሰራ እንደሆነ ሁላችንም የምናውቀው እውነታ ነው። የኢፌዴሪ መከላከያ ሰራዊት መሐንዲስ መምሪያ ኃላፊ ጄኔራል ደስታ አብቼ ከሁሉ በፊት ለሰላም በጋራ እንቁም፣ ሰላም ካለ ልማት ይኖራል ብለዋል። ኢትዮጵያን ወደ ብልጽግና ማማ የማውጣት ውጥን ማሳካት የሚችል አካታች እና ህዝባዊ መሰረት ያለው የሀገር መከላከያ ሰራዊት እየተገነባ እንደሆነም ተናግረዋል። በትውልድ አካባቢያቸው የተደረገላቸው ታላቅና ደማቅ አቀባበል ለሀገራቸው ይበልጥ እንዲሰሩ የሚያበረታታቸው መሆኑንና ሌሎች በርካታ ጀግኖች የኔን ተሞክሮ በመውሰድ የሀገራቸውን ሉዓላዊነት እንዲያስጠብቁ የሚያነሳሳ ነው ብለዋል። ከሁሉ በፊት ለሰላም እንስራ፣ ከሁሉ በፊት ለሰላም እንስራ። ለሰላም ጠንክረን ከሰረን ልማት ይመጣል። ከንባታን የሚያጀግን ነገር ከምባታን ኢትዮጵያ የሚያደርግ ነገር መስራት ይገባናል። አደራ አላቸዋለሁ። ይህ አይነት በጣም የሚያስደስትና በጣም ከዚህ በላይ እንዲኮራ የሚያደርግ ድርጊት በማድረጋችሁ ልባዊ ምስጋና አቀርባለሁ። እውቀቴን፣ ጉልበቴን ያለኝን ለህዝብ እየሰጠሁ ማለፍ ነው ቀሪን ህይወቴን። ስለዚህ ይቅር በማለት እንንቀሳቀስ በጋራ እንስራ። በእንደዚህ አይነት በተደራጀ መንገድ እንንቀሳቀስ። አገራችንን ፕራይም ሚኒስትሩ በያዙት መንገድ ውጤታማ እናረጋታለን። የብልፅግና ማማና ከፍታ በፍጥነት እየሮጠች ነው ያለችው እናደርሳታለን። ለዚህ እናንተ የሰጣችሁኝ አደራ አለ መስዋዕት ጭምር ለመክፈል እና ለማገልገል ቃል ገባለው። አመሰግናል ለጄኔራል ደስታ አብቼ በአድዋና በማይጫው ድል ያደረጉ የከንባታ ፈረሰኞች ጋሻና ጦር ምልክት የሆኑና ሌሎች ስጦታዎች በከንባታ ዞን ነጋዴዎችና አስተዳደር አማካኝነት ተበርክቶላቸዋል።